በአማራ ማንነት ላይ የተቃጣውን አደጋ ለመቀልበስ መንገዱ ጦርነት ብቻ ነው? ኤፍሬም ማዴቦ ባለፈው ቅዳሜ ሚያዝያ 25 2017 ዓ ም ከዘውዱ ሾው ጋር ያደረግኩትን ቃለ መጠይቅ የተከታተለና በነገታው እሁድ ሚያዝያ 26 ቀን ደግሞ ያበጠዊ ፈንዳ በሚል አርዕስት የጻፍቁትን መጣጥፍ ቦርከና ላይ ያነበበ አዲስ አበባ የሚኖር የልጅነት ጓደኛ የደውለው እንኳን ደስ ያለ ጥሪ ተሰማለኝ። ጓደኛ የብልጽግናዎች ታርጌት ስለሆነና ስለምሳሳለት ስልክ አልደውልለትም። እሱንም አደውል ብያዋለሁ። አርብ ግንቦት አንድ ቀን ጠዋት ስልክ ደውሎ እንኳን ደስ ያለ ሲለኝ፣ ግን አንድ ትልቅ ነገር እንደተፈጠረ ብገምትም ጥሪ ተሰማ ብሎ ያለኝ ነገር ግን በፍጹም አልገባኝም ነበር። ምን እያልከኝ ነው አልኩት። የአማራ ፋኖ ብሔራዊ ኃይል ተመሰረታለኝ እውነቱም ሰሙኝ እንዲያልኩኝ በለሆሳስ ለሱ ሳይሆን ለኔ ለራሴ እነ ማናቸው የመሰረቱት የት ነው የተመሰረተው መሪውስ ማን ነው አልኩት የተመሰረተው ቋራ ውስጥ ነው ሲለኝ ወዲያው ጭንቅላቴ ውስጥ የመጣው ቋራ ያ በዘመነ መሳፍንት የተበታተነች ኢትዮጵያን አስተባብሮ አንድ ማዕከላዊ አመራር የፈጠረው ጀግና የተወለደበት ቦታ መሆኑ ነው የታደለችው ቋራ ከሁለት መቶ ሰባት ዓመታት በኋላ ልትበታተን ትንሽ የቀራስ ኢትዮጵያ ማዳን የሚችል ሌላ የአንድነት ምልክት ተወለደባት የጎጃም፣ የጎንደር፣ የወሎና የሸዋፋኖ ድርጅቶች ጎንደር ቋራ ውስጥ የፈጠሩት ማዕከላዊ አመራር ትግሉ በጣም የሚፈልገውና ብዙ ኢትዮጵያውያን ላለፉት ሁለት ዓመታት የናፈቀን ክስተት ስለሆነ ሁላችንም እንኳን ደስ ያለን ለማለት እፈልጋለሁ። ይህ አብዛኛውን ኢትዮጵያዊ ደስ የሚያሰኝና በብልጽግና ሰፈር ሽብርና ዋይታ የሚፈጥር ክስተት አማራ ለሕልውናው የሚያደርገውን ትግል ብዙ ምዕራፍ ወደፊት እንደሚወስደው ምንም ጥርጥር የለውም። ካአሁን በኋላ የፋኖ ትግል የሚመራው በአንድ ማዕከል፣ ስለ ፋኖ የምንሰማው ከአንድ ማዕከል፣ ለፋኖ እንቅስቃሴ የሚደረገው የገንዘብና የቁሳቁስ ድጋፍ የሚሄደው ወደ አንድ ማዕከል ይሆናል ማለት ነው። ከሁሉም በላይ ደግሞ እገሌ ፋኖ የንደራደር ጥያቄ አቀረበ፣ ከእገሌ ፋኖ ጋር ተደራደርኩ እያለ ፋኖን የሚከፋፍለው ብልጽግና እንዳበደ ሰው ብቻውን ያወራ እንደሆነ እንጂ ካሁን በኋላ በብልጽግናም በካድሬዎችም የሚከፋፈል ፋኖ አይኖርም። ዋሽንግተን ዲሲ፣ ሲያትል፣ አትላንታ፣ ቶሮንቶ፣ ለንደን እና ስቶክሆልም ቁጭ ብለው ከብልጽግና ባልተናነሰ መልኩ ፋኖን የሚከፋፍሉ ስራ ፈት ኃይሎችም ከአሁን በኋላ ሌላ ስራ ቢፈልጉ መልካም ይመስለኛል። የዛሬ 5 ዓመት ህወሀት ሲመሰረት በምስረታ ማኒፌስቶ ላይ እንደ ጠላት አድርጎ ያስቀመጠው አማራን ነው ህወሀት በትጥቅ ትግል ደርግን አሸንፎ አዲስ አበባ ሲገባ አዲስ ህገ መንግስት ከመጻፍ ጀምሮ ከሽግግር መንግስት ምስረታ እስከ ፌዴራል ስርዓት ምስረታ ድረስ የወሰዳቸውን ትልልቅ እርምጃዎች ሲወስድ አማራውን አላሳተፈም። ህወሀት ስልጣን በተቆጣጠረባቸው የመጀመሪያዎቹ ጥቂት ዓመታት አሩሲና ሀረር ውስጥ ወንድ፣ ሴት፣ ህፃን፣ ሽማግሌ ሳይሌ አማራው በማንነቱ እየተመረጠ ተጨፍጭፏል። ህወሀት ወይም ኢህአዴግ የኢትዮጵያን በትረ ስልጣን በተቆጣጠረባቸው ሀያ ሰባት አመታት ውስጥ ከደቡብ ከምዕራብና ከምስራቅ ኢትዮጵያ አማራው ሀገር አይደለም እየተባለ ሁለትና ሶስት ትውልድ ከኖረበት መሬቱ ተገፍተው ወጥቷል። የጠቅላይ ሚኒስትር አቢይ አህመድ መንግስት ስልጣን ላይ በቆየባቸው ባለፉት ሰባት አመታት አማራው ወለጋ፣ ቤንሻንጉል፣ አሪፍና ሸዋ ውስጥ እንደ ቅጠል ሲረግፍ የኦሮሚያ ክልል መንግስትም ሆነ የፌዴራሉ መንግስት እጃቸውን አጣጥፈው ከመመልከት ውጭ አማራን የሚገሉ ታጣቂዎችን ለማስቀም ሆነ ተከታትለው ለፍርድ ለማቅረብ የሞከርበት አንድም ጊዜ የለም። ይህ በመሆኑ የአማራ ጠላቶች አማራውን ያለምንም ከልካይ በተከታታይ ገለዋል፣ ቤቱን አፍርሰዋል፣ ንብረቱንም ዘርፈዋል። በአዲስ አበባ ኮሪደር ልማትና በሸገር ከተማ ምስረታ ስም በከፍተኛ ደረጃ ተፈናቅለውና በየመጠለያው ተጠለው የዕለት እርዳታ ከሚጠባበቁ አዲስ አበቤዎች ውስጥ አብዛኛው አማራ ነው። እና ዳነች አበቤ አማራው ተማሮ አዲስ አበባን ለቆ እንዲወጣ የሚቻላቸውን ሁሉ አድርገዋል። እነ ሽመልስ አብዲሳ ደግሞ አማራው ወደ አዲስ አበባ እንዳይገባ በየኬላውና ለፖሊሶችና ለኦሮሚያ ክልል ልዩ ኃይል ጥብቅ ትዕዛዝ ሰጥተዋል። በ2013 ዓ.ም ሰኔ ወር ላይ የኢትዮጵያ መከላከያ ሰራዊት መቀሌን ለቆ ሲወጣና ህወሀት በሙሉ ኃይሉ ወደ አዲስ አበባ ጉዞ ሲጀምር ጌታቸው ሬዳ ሂሳብ እናወራርዳለን ያለው አማራውን ነው። እንዳለውም የህወሀት ወራሪዎች ወልዲያ፣ ቆቦ፣ ሐይቅ፣ ጭና፣ ደሴ፣ ኩምቦልቻና ሸዋሮቢት ላይ የፈጸሙት ግፍ ጣሊያን ኢትዮጵያን ሲወር ከፈጸመው ግፍ የከፋ ነበር። ህወሃት በአማራ ክልል የፈጸመውን ግፍና ወደ አዲስ አበባ የሚያደርገው እንግስጋሴ የተመለከቱ የአማራ ክልልና የፌዴራሉ መንግስት ለአማራ ወጣት ሀገርህን ተከላከል የሚል ጥሪ ሲያቀርቡ በፍጥነት ከመከላከያ ጎን ተሰልፎ የህወሃትን ሽንፈት ካፋጠኑት ኃይሎች ውስጥ አንዱ የአማራ ፋኖ ነው። ዛሬ አማራውን ቁም ስቅሉን ያሳየውና የኢትዮጵያን ህልውና በከፍተኛ ደረጃ የተፈታተነው ዋት ትጥቁን ሳይፈታ ትጥቅህን ካልፈታ ተብሎ ዘመቻ የተከፈተበትም ይኸው የአማራ ፋኖ በአጠቃላይ የአማራ ህዝብ ነው። በትውልድ አማራ ያልሆን ኢትዮጵያውያን የፋኖ እንቅስቃሴ በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ የተጀመረ የህልውና ትግል ነው ብለን አፋችንን ሞልተን የምናደርገውና ይህንን እንቅስቃሴ የምንደግፈው ከላይ የተዘረዘሩትን በአማራ ህዝብ ላይ በተለያየ ጊዜ የተፈጸመው ወንጀሎች ስለምናውቅ አንዳንዶቹን ደግሞ በአይናችን ስላየን ነው። የዚህ ጽሁፍ አላማ ዛሬ ማንም ኢትዮጵያዊ በግልጽ የሚያውቀውን የአማራን ህሉና አደጋ ማሳወቅ ሳይሆን የዚህ ጽሁፍና ዓላማ ፋኖ ለአማራ ህዝብ ህሉና የሚያደርገው ትግል ለድል የሚያበቃው በጦርነት ብቻ ነው ወይስ ሌላ አማራጭ አለ? የሚለውን ለመመልከት ነው። የኢትዮጵያ ጥምር ኃይሎችና የህወሓት ታጣቂዎች ሁለት ዓመት ሙሉ የተዋጉት አጥፊ ጦርነት የተቋጨው በፕሪቶሪያው ድርድር ነው። ይህ ጦርነት ከቆመ በኋላ በጀብደኝነትና በማናለብኝነት መከላከያ አማራ ክልል እንዲዘምት መደረጉ በአንድ በኩል የጠቅላይ ሚኒስትር አብይ አህመድ መንግስት የፖለቲካ ልዩነቶችን ለመፍታት የመጀመሪያ አማራጩ ጦርነት መሆኑን ሲያሳይ፣ በሌላ በኩል ደግሞ ብልጽግናዎች የኢትዮጵያን መከላከያ ሰራዊት አማራ ክልል እንዲዘምት ያደረጉት በተደጋጋሚ እንደሚናገሩት የአማራን ልዩ ኃይሎች ትጥቅ ለማስፈታት ሳይሆን ሌላ ከዚህ የተለየ ስውር አጀንዳ እንዳላቸው በግልጽ ያሳያል። ማታ በህልሙ ያየው ነገር ሁሉ ቀን ላይ እጅ ውስጥ የሚገባ የሚመስለው አብይ አህመድ ክረምቱ ሳይገባ ከሁለት ሳምንት ባልበለጠ ጊዜ ውስጥ ፋኖን ትጥቅ አስፈትቼ እመለሳለሁ ብሎ የአማራን ክልል በታንክ በመድፍና በድሮን ማመስ ከጀመረ የዘንድሮ ክረምት ሲገባ ሁለተኛ ዓመቱን ይደፍናል። ይህ ትርጉም የለሽ ጦርነት በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ገሏል። የትምህርት የጤናና የእምነት ተቋሞችን አውድሟል። የገበሬውን ማሳ አቃጥሏል። በመቶ ሺዎች የሚቆጠሩ ዜጎችን አፈናቅሏል። ይህ ሀገር የሚያወድን ጦርነት ሁለቱም ተፋላሚ ኃይሎች የአብይ አህመድ ሰራዊትና ፋኖ ከድል በፊት የሚያቆመን ምንም ነገር የለም ብለው ስለገፉበት መቆሚያ ያለው አይመስልም። የሚያሳዝነው ግን በሁለቱም ወገን የሚሞተው ኢትዮጵያዊ ነው። ሁለቱም የሚያወድሙት ንብረት የኢትዮጵያ ንብረት ነው። ጦርነቱ በተራዘመ ቁጥር ህልውናዋ የበለጠ አደጋ ውስጥ የሚገባው አገራችን ኢትዮጵያ ናት። የአብይ አህመድ መንግስት አማራ ክልል የሚያካሂደውን ጦርነት ወሳኝ በሆነ መልኩ ወይም ዲሲሲቪሊ ማሸነፍ የሚችልበት አቅም ያለው ብዬ አላምንም። ወሳኝ በሆነ መልኩ ካላሸነፈ ደግሞ ወይ ፋኖ ያሸንፋል፣ አለዚያም ኢትዮጵያ ለተጓተተ ጦርነት ትጋለጥና እየማሟች ትሄዳለች። አርብ ግንቦት አንድ ቀን ወደ ቋራ የተሰማው ዜና በአጭር ጊዜ ውስጥ ትግሉ የሚፈለገውን ቅርጽና ይዘት እየያዘ ከመጣ የፋኖ ኃይሎች የአብይ አህመድን መንግስት ማሸነፍ ወይም አስገድደው እነሱ በሚፈልጉት መንገድ ኦንፋኖ ተርምስ ወደ ድርድር እንዲገባ የማድረግ አቅም ይኖራቸዋል የሚል ትልቅ እምነት አለኝ። ባለፉት ስድስትና ሰባት ወራት አንዳንዴ ከፌዴራሉ መንግስት አንዳንዴ ከአማራ ክልል መንግስት፣ አንዳንዴ ደግሞ ከሀገራዊ ምክክር ኮሚሽኑ የድርድር ጥያቄ በቀረበ ቁጥር ከአማራ ፋኖ ኃይሎችና ከኢትዮጵያ ውጭም አገርም ውስጥም ካሉ ደጋፊዎቻቸው የሚሰጠው መልስ አሁንማ እያሸነፍን ነው የምን ድርድር ነው የሚል ወይም አብይ አህመድን ማን አምኖ ይደራደራል የሚል ነው። አብይ አህመድ በፍጹም የማይታመን ሙልጭ ልጅ ሰው መሆኑን ዓለም ካወቀው ቆይቷል። ግን እኮ ድርድር አስፈላጊ ከሚሆኑበት ብዙ ምክንያቶች ውስጥ አንዱ አብይ አህመድ ቃሉን የሚያከብር ሰው እንዲሆን ለማስገደድ ወይም አብይ አህመድ ለኢትዮጵያም ለአካባቢውም በፍጹም የማያስፈልግ አደገኛ ሰው መሆኑን ለኢትዮጵያ ሕዝብም ለዓለም አቀፍ ማህበረሰብ በግልጽ ለማሳየት ነው። ኢትዮጵያ ውስጥ እንደ ፋኖ የህልውና ትግል ውስጥ የገቡ ኃይሎች መብትና ነጻነት ለማስከበር መሳሪያ ያነሱ ኃይሎች ወይም በተለያዩ ምክንያቶች የእርስ በርስ ግጭትና ጦርነት ውስጥ የገቡ ኃይሎች በፍጹም መዝጋት ከሌለባቸው መንገዶች ውስጥ አንዱና ዋነኛው ትግሉን በሰላማዊ መንገድ ለመቋጨት የሚቀርቡ አማራጮችን ነው። ከነዚህ አማራጮች ውስጥ አንዱ ድርድር ነው። ህወሓት የትግራይን ህዝብ የጦርነት እሳት ውስጥ ከከተተ አውዳሚ ጦርነት ከመጀመሩ በፊት የቤተክርስቲያን አባቶችና የአገር ሽማግሌዎች ተልከውበት ድርድር አንፈልግም ብሎ መልሷቸዋል። በትግራይ ክልል ለሁለት ዓመታት የተካሄደው ጦርነት በብዙ መቶ ሺዎች የሚቆጠሩ ሰላማዊ ሰዎችን ከገደለ ንብረት ካወደመና በትግራይ በአማራ ህዝብ መካከል ከፍተኛ አላስፈላጊ ቁርሾና ና አለመተማመን ከፈጠረ በኋላ እልባት ያገኘው ግን በድርድር ነው። አርቆ ማየትና አስተዋይነት የሚባል ነገር በፍጹም ያልዳሰሳቸው የህወሓት መሪዎች ህዝብ ካስጨረሱና አገር ካወደሙ በኋላ አሜን ብሎ የተቀበሉትን ድርድር መጀመሪያ ላይ ተቀብለው ቢሆን ኑሮ ዛሬ የትግራይ ህዝብ በሰላም ተረጋግቶ የልመና እጁን ሳይዘረጋ የራሱን ምርት እያመረተ ይኖር ነበር። የድርድር ግብ በሰጥቶ መቀበል ሂደት ወደ ድርድሩ ከመግባታችን በፊት ከነበረን ቦታ ወደ ተሻለ ቦታ መድረስ ነው። ይህ ማለት ግን ድርድር ሁሌም ወደ ተሻለ ቦታ ያደርሰናል ማለት አይደለም ምክንያቱም ድርድር ሁሌም የሚካሄደው እኩል ወይም ተመሳሳይ አቅምና ኃይል ባላቸው ወገኖች መካከል አይደለም ለምሳሌ በ1983 ዓመተ ምህረት ለንደን ላይ ህወሃት ኦነግ ሻብያና ደርግ ሲደራደሩ ሻብያ ምጽዋን ተቆጣጥሮ ነበር ህወሃት ደግሞ አምቦ አካባቢ ደርሶ ነበር ይህ ማለት ደግሞ የለንደኑ ድርድር የተካሄደው በሁለቱ አማጽያን ኃይሎች የበላይነት ነበር የኋላ ኋላ እንዳየነው የድርድሩ ውጤትም ያደላው ለነሱ ነበር። የለንደኑ ድርድር የተቋጨው ኮሎኔል መንግስቱ ኃይለ ማርያም ከሀገር እንዲወጡ በማድረግ ሻዕቢያ አስመራን፣ ህወሓት ደግሞ አዲስ አበባ እንዲቆጣጠር በማድረግ ነበር። ምንም ቦታ ያልተቆጣጠረውና ይህ ነው ተብሎ የሚነገር ወታደራዊ ድል አስመዝግቦ የማያውቀው ኦነግ በለንደኑ ድርድር በተመልካችነት ወይም አጃቢነት የዘለለ ሚና አልነበረውም። ፋኖ ከዚህ መማር አለበት። የፋና ኃይሎች በአንድ በኩል በራቸው ምን ጊዜም ለድርድር ክፍት ማድረግ አለባቸው። በሌላ በኩል ደግሞ የጠቅላይ ሚኒስትር አብይ አህመድ መንግስት በድርድር አለዚያም በትጥቅ ትግል ለማሸነፍ እራሳቸውን በየቀኑ በሁሉም መስክ ማሳደግ አለባቸው። አራቱ የፋኖ አደረጃጀቶች ከሰሞኑ ቋራ ላይ የወሰኑት ውሳኔ ፋኖን በአጭር ጊዜ ውስጥ በሁሉም ዘፍ የሚያሳድግ ግዙፍ ውሳኔ ነውና እሰየው ማለት ፈልጋለሁ። ዛሬ ኢትዮጵያ ውስጥ ያለውን ሁኔታ ስመለከት አምባገነኑ የብልጽግና አገዛዝ ተሸፍኖ ከስልጣን የሚወገደው በድርድር በህዝባዊ እምቢተኝነት ወይም በትጥቅ ትግል ነው። ብልጽግና በምን የሚሸነፍ፣ በምን የድሉ ምንጭ የፋናው ኃይሎች ለድርድር ለህዝባዊ እምቢተኝነትና ለትጥቅ ትግሉ የሚያደርጉት ያላሳለሰ ዝግጅት ውጤት መሆኑን የፋናው ኃይሎችም ሆኑ ደጋፊዎቻቸው መረዳት አለባቸው። በእኔ ሀሳብ የፋኖ ኃይሎች የንደራደር ጥሪ ከፌዴራሉም ሆነ ከአማራ ክልል መንግስት ይቀርብላቸው፣ መልሳቸው አንደራደርም የሚል ሳይሆን መጀመሪያው ከማን ጋር እንደሚደራደሩ ካወቁ በኋላ በምን ጉዳዮች ላይ ነው የምንደራደረው፣ ማለትም አጀንዳ፣ የት ነው የምንደራደረው፣ ከኢትዮጵያ ውጭ የምንደራደር ከሆነ እንዴት ነው እኛ ከኢትዮጵያ የምንወጣና የምንመለሰው፣ ተደራድረን ስምምነት ላይ ከደረስን ስምምነቱ ተግባራዊ ለመሆኑ ምን ዋስትናለን የሚሉ ጥያቄዎችን መጠየቅ አለባቸው። ለእነዚህና ሌላም ለሚጠይቋቸው ጥያቄዎች አጥጋቢ መልስ ካገኙ የፋኖ ኃይሎች ወደ ድርድር መድረክ የማይመጡበት ምንም ምክንያት አለ አይመስለኝም። የፋኖ እንቅስቃሴ በጣም አጭር በሆነ ጊዜ ውስጥ ከትንሽ አካባቢዊ ኃይል ተነስቶ በቡድን በሻለቃ በብርጌድና በክፍለ ጦር ደረጃ ተደራጅቶና ከባድና ቀላል የቡድን መሳሪያዎች ታጥቆ የአብይ አህመድን ሰራዊት ማርበድበድ ከጀመረ ቆይቷል። የፋኖን ጥንካሬ አልባገር ባይነትና በከፍተኛ ፍጥነት ቦታ እየቀያየሩ የማጥቃት ችሎታ የመከላከያ ሰራዊት የእዝና የክፍለ ጦር መሪ ጀኔራሎች ጭምር ሳይደብቁ መናገር ጀምረዋል። ዛሬ ደግሞ ፋኖ ይህንን ጥንካሬውን ወደ አንድ ማዕከል በማሰባሰብ የፌዴራሉን ጦር ለማሸነፍ ብቻ ሳይሆን የፌዴራሉ መንግስት ተገድዶ ወደ ድርድር እንዲመጣ ማድረግ የሚያስችል ጠንካራ ጡንቻ ፈጥረዋል። ፋኖ ይህንን ከሰሞኑ የፈጠረውን ጡንቻ የድርድሩ አጀንዳ ምን ይሁን ድርድር የት ይካሄድ፣ ወይም እንዴት ይካሄድ፣ የድርድር ታዛቢዎች እነማን ይሆኑ በሚለው ውሳኔ ላይ የራስን ተጽዕኖ ለማሳደር መጠቀም አለበት።